ቲና አባባን በዚህ ሰውዬ አስደብድበዋለች ማለት ነው። በዚህም የተነሳ እንግዲህ ሽማግሌው ትልቅ ጉዳት ደርሶበታል። ይህንንም ጉዳት ያደረሰበት ሰው ማን ነው ብሎ በዚህ ሰዓት ማለት ነው ካሌብ እያጣራ እያፈላለገ ይገኛል። በእርግጥ ሽማግሌውም ቢሆን ካሌብም ቢሆን ትሁትም ሁሉም ያውቃሉ። ሽማግሌው ሌላ ጠላት የለውም፣ ሌላ ሊመታውም ሆነ ሊጎዳው የሚችል እንደሌለ ያውቃሉ ማለት ነው። ለዚህም ከዚህ በፊት ምን ብለዋል ሽማግሌው የኔ ጥላት እሷና እሷ ብቻ ነች። ብሏል ምክንያቱ ደግሞ ከዚህ በፊት ያሰቃየችውን ስቃይ ማለትም ወልቸር ላይ ተቀምጦ እያለ ያደረገችበትን ነገር በሙሉ ስለሚያቅና ስለሚያስታውስ ምንም እንኳን እሷና ዳኒ እንደማያስታውስ አድርገው ቢያስቡትም እሱ ግን ከአስከፈ ያስታውሳል ማለት ነው። ማለትም ምግቡን አበላሁት ብላ ፊቱን ስትለቀልቀው፣ ውሃ በጭንቅላቱ ላይ ስትደፋበት፣ ብዙ ግፍ ስታሰቃየው፣ አንተ ሽማግሌ ሙት ቶሎ በል አንተ ሙትና ገንዘቤን ወርሼ ልውጣ እያለች በጣም ብዙ ስቃይን ስታበላ ያስተምራውን ነበረ። ያንን ሁሉ ያስታውሳል ማለት ነው። እሷ ግን እንደማያስታውስ እንደማያውቅ ነው የምታውቀው። ስቲን እና ካሊብም ደግሞ ብዙ ነገሮችን ያውቃል ማለትም ቲና እንደምትዘሙትበት አሁን እንደውም በደንብ በግልጽ ነግሯታል። ኤደንን ወድጃት አለው። ኤደን እኮ ደስ የምትልጅ ናት። በዛ ላይ ደግሞ ጨዋ፣ ጸባይተኛ መልኳም ቢሆን ቆንጅዬ ናት። አንድ አንቺ አይደለችም። አንቺ በእርግጥ ነግሬያታለሁ አንቺ እንደምትዘሙችብኝ ሲላት በጣም ነው የደነገጠችው። ማለት እንዴት ከማን ጋር ብላለች። እሱም ሊነግራት ፍቃደኛ አይደለም ማለት ነው። ተይ እባክሽንስ ብሏታለኝ። ስለዚህም እሱ ከወጣ በኋላ እሷ ደግሞ እንዴ ይህንን ሁሉ ያውቃል እንዴ ሰውዬ? እንዴት ብላ ተደናግጣለች። ስለዚህ አሁን ከአባቱ ጀምራለሁ፣ እሱንም እጨርሰዋለሁ፣ እኔ የምፈልገው ገንዘብና ገንዘብ ብቻ ነው ብላ እንግዲህ ሰውን ሁሉ ልታጠፋ ቆርጣ ተነስታለች ማለት ነው ቲና ኢብን ለዳኒ እንኳን በምን መልኩ ምን ማድረግ እንደፈለገች በተለይም ከዚህ ሰውዬ ጋር እንደምትገናኝ መናገር አልፈለገችም። ዳኒ ምን ብሏታል? ስልክሽ ላይ እንግዳ ስልክ አይቻለሁ፣ በዛ ላይ አሁን በዚህ በጠዋት የት ቆይተሽ ነው የምትመጪው ሲላት አይ ራሴን አሞኝ እኮ ልዝና ይመጣና ነበር ብላ ዳኒን ሳይቀር ሸውደዋለች ማለት ነው። ሰላም ሰላም፣ ውዶች እንዴት ናችሁ? ሰላማችሁ ይብዛልኝ በያላችሁበት። እንግዲህ ዛሬ ይዤላችሁ የመጣሁት ትሁት ድራማ ነው ማለት ነው እንግዲህ ግፈኛዋ ሚስትና ሰራተኛዋ ፍጥጫ ድራማ ቀጥሏል ማለት ነው። በዛሬ ሁለት ብዙ ነገሮችን የምንመለከት ይሆናል። ሽማግሌው ተጎድቷል። ይህንን ቪዲዮ ስትጀምሩ ጀምሮ ላይክ ሰብስክራይብ እያረጋችሁ ጀምሮ ማለት ነው ለምታበረታቱኝ ከልብ አመሰግናለው። እንግዲህ ቲና አራት መቶ ሀምሳ ሺህ ብር ሰጥታ ሽማግሌውን ለማስገደል ቆርጣ ተነስታለች። ለምንድን ነው ለዳኒ መናገር ያልፈለገችው ስንል ደግሞ ለዳኒ መናገር ያልፈለገችው እንግዲህ ሰውየው ምን ብሏታል፣ ለማንም እንዳትናገሪ ከተናገር ግን አንቺንም እገልሻለሁ። እኔ ብታሰር እንኳን ግብረ አበሮቼ ወይም የስራ አጋዦቼ ይገሉሻል። ማወቅ ያለብን እኔ፣ አንቺ እና አብሮኝ የስራ ረዳቴ፣ ከዛ ያለፈ ሌላ ሰው ማወቅ የለበትም ስላላት ኢቭን ዳኒን ደብቀዋለች። ዳኒ የደበቀችው ነገር እንዳለ ስላወቀ ንገሪኝ፣ ምን እያደረግሽ ነው? ምን እየተፈጠረ ነው? ሲላት አይ ትንሽ ጊዜ ጠብቀኝ፣ ለእኔም ለአንተም አደጋ ስላሉ ልነግርህ አልችልም በማለት እሱንም አሳምነዋለች ማለት ነው። እንግዲህ ዳኒም ከቤት ውጣ እየተባለ ቢጨቀጨቅም ነገር ግን ቤት እየፈለግኩኝ ነው ብሏል። በእርግጥ ቤት እየፈለገ ነው ወይ ስንል ቤት እየፈለገ አይደለም። ምክንያቱም ዳኒ ቤት መፈለጊያ ገንዘብ የለውም። ማለትም አንድ ሰው ቤት የሚፈልገው የሚከራይበት ቤት ብር ሲኖረው ነው። እሱ ደግሞ ምንም አይነት የገቢ ምንጭ ስለሌለው በአሁኑ ሰዓት የቤት ኪራይ ፍለጋ ላይ አይደለም። ይልቁንስ ተስፋ እያደረገ ነው ገና ማለት ነው። ምንድነው ተስፋው? ቲና ነች፣ ቲና አሁን ላይ ቆይ የማደርገውን ነገር አሳይሃለሁ ብለዋለች። እሱም እንዴ ሞተሽ ነበር እኮ ሲላት ጊዜ ኧረ እኔማ ሳልገድል አልሞትም፣ እንደውም ጠብቅ ብዙ ነገር ታያለህ። ገና አሁን የመጀመሪያው ከዋናው ነው ማለትም ከሽማግሌው፣ እሱን እገድለዋለሁ ብላለች ማለት ነው። እንግዲህ እሱን ስትጨርስ ማድረግ ያፈለገችው ነገር ካሊብን መግደል ነው። ካሊብን ከገደለች በኋላ ያው እንግዲህ ካሊብም እንደፈራው በባለፈው ክፍል እንደተመለከት ነው ማለት ነው እሱ ጋር ስላደረች ልጅ ተፈጥሮ ይሆኑ ብሎ እሱ ስጋት ላይ ነው። እሷም ደግሞ ልጅ በወዴ አለ ብላ ስለምታስብ፣ ይሄ ልጅ ግን አለ የለም የሚለው ነገር ባይታወቅም ለጊዜው እሷ ግን አለ ብላ ስለምታስብ ነው ይህንን ነገር ሁሉ እያደረገች ያለችው ማለት ነው ማለትም እንግዲህ እንደተመለከት ነው በመጀመሪያ አባትየው ነገር ላለው ከዛ በኋላ ካሌብ እያለ ይቀጥላል። ማለት ደግሞ እንግዲህ ሽማግሌው ካልሞተ ገንዘቡን ከካሌብ ላገኝ አልችልም። አሁን ብፈታው ካሌብን አጨብጭቤ ነው የምወጣው። እች አራት መቶ ሺህ ምንም ነው የማታደርገው። ስለዚህ ሽማግሌውን ከገደልኩት ግን ገንዘቡ በሙሉ ውርሱ በማን ይሆናል? በካሌብ ይሆናል። ሌላ ደግሞ ልጅም የልጅ ልጅም ስለሌለ እኔ ሚስት ስለሆን ግን ከዛ በኋላ ገንዘቡን ተካፍየው እፋታለሁ የሚል እቅድ ነው ያላት፣ እንጂ ካሊብን አፍቅረው አይደለም። የኔ ፍቅር የኔ ማር የኔ ውድ የምትለው አፍቅረው ሳይሆን እዚህ ቤት እንዲያቆያት ጊዜ እንዲሰጣት የመጨመሪያ ጊዜ ነው። አሁን ላይ እንግዲህ ቲና ሽማግሌውን ለመግደል ቆርጣ ተነስታለች፣ ወገቧን አስራ ማለት ነው። ያላትንም ንብረቷን ያችኑ አራት መቶ ሺህ ብሯንም እንደውም ሀምሳ ከየት እንዳመጣችሁ ባይታወቅም ጨምራበት ነው ለገዳይ የሰጠችው ማለት ነው እና እንግዲህ ካሌብም የምን ማሬ የምን ፍቅሬ ነው ውጭልኝ፣ ከዚህ ክላስ ሲላት ጊዜ አንተንም ቆይ አሳያለሁ እያለች ትገኛለች። እንግዲህ እሱ ከሞተ ማለትም ሽማግሌው ከሞተ ንብረቱ ገንዘቡ በሙሉ የካሊብ ይሆናል። ያንን ተካፍዬ ተፋትቼ ከዛ በኋላ ዳኒን አገባለሁ የሚል እቅድ ነው ያላት። በእርግጥ አሁን ላይ ከዚህ ሂድ ምናምን ብትለውም ዳኒን አሁንም ግን ተስፋ እየሰጠችው ትገኛለች። ዳኒም አፉን ከፍቶ እየጠበቃት ነው ማለት ነው። ትሁት ለዳኒ ምን ብለዋለች? ዳኒ አንተ ኤደንን አትርፍ፣ ኤደንን ይዘህ ውጣ ብትለውም እሱን ቢ በማለቱ እንግዲህ ኤደን ወደ ካሊብ እየተመለከተች ትገኛለች። ምንም እንኳን ካሊብና ኤደን የተስማሙት ወይም የተነጋገሩት ዝም ብለው ማለትም ሪሌሽናቸው ወደ ሌላ ነገር እንዳይሄድ ብትልም ኤደን ነገር ግን ካሊብ ለቲና ቲና ማለትም ከዚህ ቤት እንድትወጣ ቆንጅዬ ናት፣ አላይሻትም እንዴ መልኳም ውብ ናት፣ ምን ይጎላታል እያለ ደጋግሞ ተናግሯል ማለት ነው። እና በዚህ እንግዲህ ሽማግሌው ምንድነው ያደረገው? አሁን ላይ እያመሽ መምጣት ጀምረዋል። ለምንድን ነው የሚያመሸው? ካሊብና ትሁት በጣም ተጨንቀው ተጠበው እየጠበቁት ነበረ። ለምን አመሸ፣ ለምን ዘገየ፣ ለምን ቆየ፣ የት ሄዶ ይሆን እያሉ ስልክም ቢደውሉ ስልኩ አይሰራም፣ ቢሮም ሲደውሉ ከቢሮ ወጥቷል። ምክንያቱም በዛ ሰዓት በጣም ስለመሸ ማለት ነው። እናም ሲጨነቁ ሲጠበቡ፣ በመሀል ሽማግሌው መጥተዋል። እንዲህ አባዬ የት ነበርክ? ስልክም አይሰራም፣ ለምን አመሸ፣ ለምን ቆየ ብለው ሲጠይቁትም ከዚህ በኋላ ገና አመሻለሁኝ ከዚህ ቤት ውልቅ ብላችሁ እስክትሄዱልኝ እንግዲ ብለዋል። እንግዲህ ቤቱ እስኪያስጠላው ድረስ ነው የቲናና የዳኒ ግምጭጭ ማለት ማለት ነው። እንግዲህ በሰው ቤት በዚሁ ነው የምንኖረው ብለው የተቀመጡ ይመስላሉ። ሽማግሌውም ይህንን ስላልፈለገ እያመሸ መምጣት ጀምረዋል። ካሊብም መንበ ካሊብ እና ትሁትም እንግዲህ ሽማግሌውን በመጠበቅ ብዙ መሽተዋል። ከመሸ በኋላም ስልኩን ሲደውሉ ስልኩ አይሰራም፣ ወደ ቢሮም ሲደውሉ አይሰራም ማለት ነው። በጣም ተጨንቀው እያለ በአጋጣሚ በመሀል ሽማግሌው መጥተዋል እና ሽማግሌውም ከዚህ በኋላ ገና አመሻለሁ ብሏል። በነገራችን ላይ ይሄ የሽማግሌው ማምሸት ለቲና በጣም ጠቅሟታል ማለትም፣ ለሚደበድበው ሰውዬ ምን ብለዋለች? ገንዘቡን ስትሰጠው ታዲያ እስከ ስንት ሰዓት ድረስ ይቆያል፣ እስከ ስንት ሰዓት ያመሻል ብሎ ሲጠይቅ አይ አሁን ላይ ጥሩ አጋጣሚ ነው፣ ጥሩ ቻንስ ነው። አስቡት እንግዲህ በእኔ ምክንያት ከቤቱ ወጣ። እኔ ምን ላደርግ ልውጣ፣ ወይስ ምን ላደርግ ብላ ማሰብ ሲገባት፣ ነገር ግን እሷ አላማዋ ሽማግሌውን ማጥቃት፣ ሽማግሌውን መደብደብ ስለነበረ ማስደብደብ ና ማጥቃት ስለነበረ ምን ብላለች። አሁን ላይ በጣም አሪፍ ነው እያመሸ ነው ብለዋለች ማለት ነው። እንግዲህ ገንዘቡን ከተቀበላት በኋላ ሰውየውም እስከ ስንት ሰዓት ያመሻል ብሎ ጠይቋት ነበር። እሷም እስከ አራት ሰዓት ያመሻል አለችው ማለት ነው። እሱም እንዴ እስከ አራት ሰዓት እኮ ማምሸት አይባልም ብሏታል። ለዞሮ ዞሮ ግን ችግር የለውም ስራዬን ለእኔ የታየ ብሏት ነበረ እናም ሽማግሌው ሲመጣ ከመንገድ ጠብቆ ከኋላ ሆኖ ሽማግሌውን ደብድበውታል ማለት ነው። በነገራችን ላይ ሽማግሌው ከዚህ በፊትም ተናግሮ ነበረ። በጣም ታግሷቸዋል። በጣም ብዙ ነገር እያደረጉ እንዳልተደረገ በቃ እያሳለፋቸው ማለትም ነገሩ በራሱ ጊዜ ፈጦ እስኪወጣ እያለ እየጠበቀ ነበረ። አሁን ላይ ነገሩ ሁሉ ወጥቷል ማለት ነው። ማለትም እብን እንኳን ዳኒ እንደታወቀበት አውቀዋል ማለትም፣ ካሊብም ሽማግሌውም ያው ትሁትማ እያየቻቸው እኮ ነው። እያየቻቸው ፊቷ በጣም መጥፎ ብልግና ሲሰሩ የነበረው ማለትም ቲናና ዳኒ ማለት ነው። እንግዲህ ትሁ ያደረጉትን እንደ ሰው አልቆጠሯትም ነበረ። በስተ መጨረሻ ግን ካሊብ ራሱ ቀሚስ ለብሶ ሴት መስሎ ሁሉንም ነገር በአይኑ አይተዋል። ከዛም ትሁትም ያለችውን አባባም ያለውን አምኗል ማለት ነው ካሊብ ምክንያቱም በአይኑ ስለተመለከተ። አሁን ላይ ያ ሁሉ እንደተነቃባቸው ሁለቱም ያውቃሉ። ለምን እንዳፈጠጡ ባይገባንም ማለት ነው። በእርግጥ ዳኒ ወጥቶ የማይከራይበት ምክንያት ገንዘብ ስለሌለው ነው። ትሁት ደግሞ ዳኒን በጣም መክራው ነበረ። ይልቁንስ ብትወጣ ነው የሚሻለ አሁን እየመጣ ያለው ውጥንቅጥ በጣም ከባድ ነው ብትለውም ዳኒ ለመስማት ዝግጁ አይደለም። መጨረሻ ላይ ግን እሱ የሚደርስበትን ነገር በጣም ከባድ ነው ማለት ነው። አሽማግሌውም ብሏል፣ እኔ እኮ ፖሊስ ጠርቼ ማስወጣት ትችላለሁ፣ ግን በፍቅር እንደገባችሁ በፍቅር ውጡ ብዬ ነው ጸጥ ያልኳችሁ ብሏንኝ ከዚህ በፊት ካሊብም በተደጋጋሚ እኔ ውጡ ነገራችኋለሁ፣ በጣም መጥፎ ነገር ላይ አታድርሱን ብሎ ተናግሮ ነበር። ሁለቱ ግን ለመስማት ዝግጁ አይደሉም። ምክንያቱ ደግሞ ገንዘብ ስለሌለ ነው ይላሉ። አራት መቶ ሺ ብሩን ይመስለኛል ቲና ያየችው እንደ አራት ብር ነው፣ እንደምንም አልቆጠረችውም። እሷ የምትፈልገው ሚሊየን ነው እዚህ ቤት ውስጥ አሁን ላይ ያለ ያቀደችው እቅድ ከተሳካላትና ሽማግሌውን መግደል ከቻለች ብዙ ገንዘብ ብዙ ንብረት ማለትም አቅዳ አስባ የመጣችው ንብረትና ንብረት ብቻ ስለሆነ ማለት ነው ያንን ንብረት ለመውሰድ ነው እንግዲህ ቋምጣ የተቀመጠችው መውሰድ ትችል ይሆን ወይ ስንል ግን መውሰድ አትችልም ምክንያቱም ካሊብ እሷ እንደምትለው አሁን ላይ የኔ ፍቅር የኔ ማር ብላ ልቡን ለመስረቅ ብትሞክርም እሱ ግን አይፈልግም ማለት ነው ምክንያቱም አስባችሁታል አንዲት ሴት በትዳር እየኖረች ከዛ ወደ ሌላ ሄዳ ነገም ናት ብሎ ነው የሚያስበው፣ ወንድ ልጅ ስለዚህ በፍጹም ሊቀበላት አይችልም ማለት ነው። ዝም ብላ ድካም ድካም ብቻ ነው የሆነባት ማለት ነው። እዚህ ጋር እንግዲህ ሽማግሌው ደጋግሞ ዳኒን ለምንድን ነው እኔ የምላችሁን የማትሰሙኝ? ለምንድን ነው የማትወጡት? ለምንድን ነው ቤት ፈልጋችሁ የማትወጡት? ሲለው ጊዜ ሀይ፣ አባዬን እኮ ቤት እየፈለጉ ነው፣ ግን አባዬን ምን አድርጌ ነው ያክል እንደወኩ ያኔ ታመህ ያለ የሆነውን ነገር ብታስታውስ ኑሮ በእውነት ሁለት አይነት ተከፍ ላይ ነበረ ይለዋል ማለት ነው። እንግዲህ ዳኒ በዛ ሰዓት ምንም ያደረገው ነገር የለውም ባይሆን እንኳን ቴና አላስፈላጊ ነገር ስታደርግ ማለትም ሽማግሌውን ውሃ ስትደፋበት ብዙ ነገር ስታደርግ ተይ ሲላት ነበር። ከዛ ያለፈ ሌላ ጥሩ ነገር ያደረገው የለም። ያንን እንደ ቁም ነገር ወስዶት ይመስላል። በነገራችን ላይ ሽማግሌው ሁሉንም ነገር ያስታውሳል ማለት ነው። ግን ምን ይለዋል? አይ ችግር የለውም ሳስታውስ ሁሉንም እከፍልሃለሁ። ይልቁንስ ቤት ተከራይተህ በቤትህ ሻይ ብትጋብዘኝ እኮ እንመሰጋገን ነበር ይለዋል ማለት ነው። እንግዲህ ዳኒ የመውጣት እቅድ የለውም። ቴና ጭራሽ የመግደል ሀሳብ ነው ያላት። ይህን ይመስል ነበር ማለት ነው። ቀጣዩን ክፍል በቀጣይ ላ ቪዲዮዎቹ ይመጣ ይሆናል። ላይክ ሰብስክራይብ እያደረጋችሁ ቤተሰብ ያሉ ሆናችሁ ቤተሰቡ ነው። ባይ ባይ። ወዶች ወዶቼ